ሁሉም መድረኩ ሰፊ ነው። ሁሉም በቃ ሁሉም ቻሌንጅን ይጠቀሙ። ሁሉም ይስራ ችሎ በልጦ ኮምፒቴሽን ነው። በቃ ሶሻል ሚዲያ ይጠቀሙ። ሶሻል ሚዲያ እነሱም በግላቸው የሚሰሩት እ ይከተላቸዋል። በአንዱ ላይ ቅናት እሷ ያዘችብን፣ እሷ ሰበሰበችብን ማለት አይገባም። ገባሽ ስለዚህ ል ስለማንችላት እንግደላት፣ ስለማንችላት እናጥፋት። እሷ የደረሰችበት መድረስ ስለማንችል፣ እሷ ህዝቡን ስለያዘችብን፣ ስለዚህ ያለን አቋም እሷን ማስጠፋት እንጂ ከእሷ የተሻለ ሰርተን ህዝቡን ወደኛ ማምጣት አይደለም። ስማርት ሊሆኑ ከእሷ የተሻለ ሰርተን ህዝቡን ወደኛ እናምጠው፣ ከእሷ የተሻለ ፍቅር እሷ ከምንሰጣቸው ፍቅር የተሻለ ፍቅር እንስጣቸውና ህዝቡን ወደኛ እናምጣው ነው የሚባለው፣ ወይንስ እሷን እናጥፋት ከሚዲያ ነው የሚባለው? ይቻላል ማጥፋት አይቻልም። እርሻውን አንቺ ሊሁሳለ ሰርቶ ማልጦ ማገኘት ነው መውሰድ ነው ህዝቡን ከኔ ላይ እንደዛ ነው ማድረግ ያለባቸው። እና አንቺ ስትናገር አንቺ አሽቃባጭ አንጭ እኔ አንድረድ ፐርሰንት ለምወደው ሰው አሽቃብጣለሁ። በቃ ይሄ ኢንተሬስቲ ነው። በቃ ምንም ማድረግ አልችል። ለምወደው ላመንኩበት፣ ግን ለተሳዳቢ ለሚያዋርደኝ ሪስፔክት ለሚያደርገኝ አላሽቃብጥም። ለመልካም ሰዎች መልካም ነገር ለሚያደርጉ ወገኔ ምስኪኑን እንደዚህ እንትን ቦታ ተወድቀው የሚያነሷቸው ለችግሮቻቸው የሚደርሱላቸውን ሰዎች እስከ ዘላለም ሞቴ ያሽቃብጣሉ። ይሄ ነው የኔ መልስ። አቡይ እና ጌቴበት ከቻሉ ይወዳደሩ። ሜዳው ሰፊ ነው። በልጦ መገኘት ነው እንጂ አንተ ለምን በለጥከኝ፣ ሳይሆን እነሱ ተዘብዝፎ ተኝቶ ከከረመ አንቺ ፓሎ መትሽ ከቻልሽበት ምንድን ነው እና አንቺ ተጠያቂ ነው። ይሄ የእሱ ጥፋት ነው። አንዴ መተት አርጋ ነው ይላሉ። አንዴ ጠንቋይ፣ አንዴ መተት፣ አንዴ ምን በረበሩ። ህይወት የተበረበረ፣ ምንም አልተገኘም። ቢቸግራቸው በፐርሰናል ላይፍ የገቡ ሙስሊሞና ክርስቲያና ገብታ መብቴ ገሀነም ምገባው ልግባ፣ ገሀነም ልቃጠል። እኔ ልኛል የግል ህይወቴ ቲክቶክ ላይ ምን አገናኘው? ዚዝ ማይ ፐርሰናል ላይፍ አለቀ። በተረፈ ግን ወንጀል ከሰራው ከጭበረበርኩ፣ ያጭበረበርኩት ነገር ካለ በህግ ልጠየቅ እሱ እንደምለው አንደኛ ነገር፣ ምን አመጡ መሰለሽ ባለፈው በዛ ልጅ አመጡ። እንደገና ደግሞ ሰክሰስን እኔ ራሱ በነገራችን ላይ ትኬት ቆርጫለሁ፣ ድል ከወጣልኝ አንደኛ። ሰክሰስ እንትን ነው የሌባ ድርጅት ነው ምንጥርቅሴ ነው ብለው ስም አወጡ። አሁን አንድ ኢትዮጵያ ውስጥ ድርጅት ኖሮት ባንክ አካውንት ኖሮት ላይሰንስ ኖሮት፣ እንዴት ነው የሌባ ነው ህገ ወጥ ነው አሉ። እና አሁን እኔ ራሱ ሰክሰስን እኔ ትኬት ቆርጫለሁ። ባይ ዘወይ ሲደርሰኝ ደግሞ በሙስና ነው ምናምን እንዳትልኝ እና ትኬት ጥቂት ቆርጫለው ከደረሰኝ ለእኔም እንዳትል፣ ከአሁን አስቀድሜ ልንገራችሁ። ትኬት ቆርጫለሁ። ለቆረጣችሁ በዛውም ወገናችሁን እንደምትረዱት ለእናንተ ትጠቀማላችሁ። ያለው ነገር ይሄ ነው። ማንም ሰው ደግሞ እዚህ ሶሻል ሚዲያ ላይ ሳይጠቀም የሚጠቅም የለም። ይሄን አስረግጬ ነው የምነግራችሁ። ሁልሽም ተጠቅመሽ ነው የምትጠቅሚው። ስለዚህ ማንም በባዶ የሚጠቅም ስለሌለ፣ አሁን አሁን እንትን አልበል። እናንተ እኮ ዛሬ ተሳድባችሁ ነገ ጌም የምትጫወቱ ከሌላ ጋር አብራችሁ ምን ጥርቅስ የምታደረጉ አይደላችሁ። እንደ እንተዋወቃለን፣ ግን ብንናገር እናልቃለን ብለን ዝም አልን እንጂ ብዙ ነገር አለው። አቡዬ የሚያንቋሸሹትን ማህበረሰብ ሄደው ጌም ይገጥሙታል። ገባሽ? ህዝቡን ብር ለመጨፍጨፍ ግን፣ አንቺን ግን ጥቅመ ማንም ሰው እዚህ ሶሻል ሜዲያ ላይ ሳይጠቅም የሚጠቅም የለም። ሰዓቱን ሉዝ አርጉ። ስለዚህ ሜዳው ሰፊ ነው ተወዳደሩበት፣ ነው ብለውን። የኔ ቆንጆ እና በርቺ ል ማመሰግነው ውዶቼ፣ ማሮቼ፣ ፍቅሮቼ እኒህ ውዶቼ፣ ማሮቼ፣ ፍቅሮቼ ደግሞ በጣም ብዙ ሰው ቀንቶበታል፣ ተቃቅሏል። አሁንም እደግመዋለሁ፣ ውዶቼ፣ ማሮቼ፣ ፍቅሮች የእኔ ነው፣ እኔ ነኝ ቲክቶክ ላይ እያመጣሁት እና ውዶቼ፣ ማሮቼ፣ ፍቅሮች በጣም ነው የምወዳችሁ። ሴቶችዬ ከጎኔ ስለቆማችሁ አመሰግናለሁ። መልካም ወንዶችም እጅግ በጣም አድርጌ አመሰግናለሁ። ጎበሰ እኔ ግን ከነፍጠኛ ይህን ሴቶች እኮ ለእናንተ ነው የሁሉ ምትዋጋለች። ማሪ ከእሷ ጎን ቆሙ ለሀ መማር እኮ ባለፈው ነግራሻለች፣ አለች እኔ እናንቺ ስንነጋገር ነፍጠኛን ስለማታቂያት ነው እንጂ ለሀቅ የምትቆም ሴት ሲነካ ዘራፍ የምትል ለሀቅ የምትቆም እህታችን ናት። የቃላት ግድፈት ይሆናል እንጂ ብላኳስ አስረድታሻል። ማሪ ማንም ሰው ሲነካ በሴትነቱ በተለይ በሴትነቱ እንዲረገጥ አልፈልግም። ሴቶች መውጣት አለብን፣ አንገታችን ቀና ማድረግ አለብን። ለምን አንድ ሚሊዮን ትግባ፣ ሁለት ሚሊዮን፣ ሶስት ሚሊዮን። ለምን እንመቀኛለን? ሀበሻ ስንባል በመቀኝነት እኮ ነውሆነን የቀራልቆጣጠረው ፈሩ ይሄ የአረብ ሀገር ዘመቻ ነው። አረብ ሀገር ያለን ልጆች ዘመቻ ስላችሁ ደግሞ እናታችን እናት የተነካችሁ እናት እናት እናት ማለት ናት። ዛሬ ላይ እኮ እኔ አረብ ሀገር ላይ የሆነ ነገር በሆን እኮ አቡዬ እናቴ እዛ ምድር ላይ ሆና እዛ ኢትዮጵያ ሆና ልታለቅስ ትችላለች፣ ልታዝን ትችላለች። ግን ልደርስልኝ አትችልም። አሁን ግን አንድ ሰው ደውሎ ነፍጠኛ የሆነ ነገር ሆነች ብትቆ ትደርሽልኛለሽ፣ ከእናትም በላይ ነሽ ትደርሽልኛለሽ። ስለዚህ ከእናትም በላይ ነሽ ማለት እናቴ ዛሬ ደውሎ ቢነግሯል ወይኔ ልጄ ብላ ከማልቀሱ ምንም ልትጠቅመኝ ትጠቅሚኛለሽ። አንቺ ግን በእናት ቦታ ሆነሽ አንቺ በእናቴ ቦታ ሆነሽ ለኔ ትደርሽልኛለሽ። ስለዚህ እናታችን ነሽ። የአረብ ሀገር ዘመቻ እንጂ የብሄር ዘመቻ አይደለም። ይሄ እንደ ሴት ነው የተዘመተባ የእኛ እናት ስለሆነች እነሱ ገረድ ብለው የሚሰርቧቸው ልጆች ስላነቃች ወንዶች እንዳይዘርፉን የተደፈሩት ደማ አንገታችንን ቀና አርገን እንትን ብለን ተበረታተን እንድንቆም ማፍጠሬን አቁም እኮ ነው። ማሪ ሀቡ እኔ ስለምወድሽ ነው። ገባሽ? አሽቃባጭ ካላቸው አሽቃባጭ ነኝ፣ አሽቃባጭ ነኝ ስለማታውቂኝ ነው እንጂ እነ እነቤታም ሁሉንም ሰው ብጠይቅ የሰውን ማንነት የምታውቂው በክፉ ጊዜ ነው ገባሽ ለዛ ነው እኔ ታውቃላችሁ እዚህ ቤት እዚህ ቤት ብሔር ይታይ ይጠይቃል እስኪ እዚህ ቤት አንድ ሰው ገብቶ እርዳታ ጠይቁ በብሄሩ ምክንያት ብሔሬ ይሄ ነው በማለቱ የወጣ ንገሩ አንድ ከተገኘ እኔ ይቀጣለሁ በሰውነቱ ብቻ ነው የረዳሽው የእኔ ማር ሁሉም ሰው በመሆኑ ብቻ በመሆኑ ሰው በጣም ብዙ ሰዎች፣ ለማን ነው ለማንም ራሴን ኤክስፕሌን ማድረግ ፎር ሁም ይሄ እኮ መስሪያ ቤት አይደለም። አንዳንድ ሰዎች አምባገነንነታችሁ በጣም በዝቶ እኛ ነን የቲክቶክ ባለቤት። ስለዚህ ሀቢባ እኛ የምንላትን ካላረገች ሶ ዋት? እናንተ ምትልኝ ካላረኩ ምን ልታረጉኝ ነው? ምን አካውንት ልዘጉት? ይኸው አካውንት ይከፈታል። በሶስት ቀን ሀምሳ ምናምን ሺህ ገብቷል። እዚህ ሰደቦች በዘርት እነዚህ አማራ ቶቻቸውን አክብረንችን ቢሆን የሰደቦች በዘርን ነበር ምክንያቱም እነዛንም እንትና ቤታ እንኳን ለአማራ ሰራሁ የምትለውን እንኳ ቀጥቅጠው ቀጥቅጠው ቀጥቅጠው ባለፈው ስታለቅስ ችግሩ ብዙ አታይም እንጂ ደምን ባል ያለቀሰችው ቤታ፣ ምክንያቱም በገዛ በአማራ በወንድሞቿ ስለተቀጠቀጠች ለህዝቧ በሰራች ለህዝቧ በተጠላች ለህዝቧ መስዋዕትነት ስለከፈለች ቀጥቅጠዋታል። አንቺ ሌላ ብሔር ስለሆንሽ አይደለም ማሪ። አስተሳሰባች ቢኖራቸው እኮ ከኛ ወልደሻል፣ ተዋልዴናን እኮ ተጋምዴናል ማሪ። አይደለም እንዴ በብሔር አይደለም ማሪ እነሱ እንትን ይሄ የሴት ቦርሳ ስለሚያጥቡ ብቻ እሱን መክረሽ መክረሽ መክረሽ ጀግና እንድንሆን በራሳችን እንድንቆም ማፍጠሪ ትችን ያረሻለሁ ታቡዬ ለምን ሴቱ ነ ጎበዝ። ሀቢባ ቲክቶክ ላይ ከመጣች ሴት ልጅ ለወንድ ብር መስጠት ተወች። ሴቶች ነቁ። ስለዚህ ከሴት ብር የሚተዳደር ሁላ ተሰብስቦ ይንጫጫል። ለምን ከሴት ገቢ ዋና ቤታቸውን ከፍተው የሚያወሩት በሴት የሚተዳደሩ እንደ ሴት ቤታቸው ተቀምጠው ሴት ሰርታ የምታስተዳድራቸው ናቸው። ልቦናቸውን በደንብ ያውቁታል። ሴት ሰርታ የምታስተዳድረው ሴቱን አነቃውት ወንድ ነው አስተዳዳሪ። ወጥቶ ባልሽ ሰርቶ ያስተዳድርሽ፣ ወንድ ቁጭ አርገሽ አትቀልቢ። ወንድ ሰርቶ ሙሉ አካል እስካለው ጤነኛ እስከሆነ ድረስ ሰርቶ ይብላ። ወንድ ልጅ ነው ወንድ ልጅ ቤት ተቀምጦ ሴት ወታ ሰርታ አምጥታ ምታበላው እኛ ድሮ የምናውቀው ሴት ነበረች። እቤት የምትቀመጠው የቤት እመቤት ሴት ነበር። አሁን ወንዱ የቤት እመቤት ሆነ። ሶ ለምን ሴቱን መከረች? ለምን ሴቱን አነቃች? ለምን ሴቶች ነቁ? ለምን ሴቶች ራሳቸውን ቻሉ? ለምን ሴቶች ክብራቸውን ጠበቁ? ለምን ሴቶች ስትሮንግ ጠንካራ ሆኑ?

እስከመጨረሻው ድረስ የእኛ እናት ሆነሽ እንድትቀጥይ ነው። ምን ከአቋምሽ ዝንፍ እንድታይ አንፈልግም። ማን መጥቶ ቢያወራ አውርቶ ነው የሚቀርቡ። በማንነት እንኳ ቢመጡ ውቶቻቸውን አይቀጠቅጡም ነበር። ተመሳሳይ ሰዎች አንችን የሚሰርቡሽ እናት ትሙት። ተመሳሳይ ሰዎች አንችን የሚቀጠቅጡ በተመሳሳይ ደረጃ ደግሞ ቤታንም መማረንም ሳሪንም የሚቀጠቅጡት ምንም ልዩነት የላቸው ራሳቸው ናቸው። ንግስታችን ነሽ። ሴት ልጅ ሴት ማየት አይፈልጉም። ሴት ከፍ ስትል አይወድም ገና አንድ ሚሊዮን ትገቢያለሽ። መማር ሁለት ሚሊዮን ትገባለች። ቤታዬ ታዬ አምስት መቶ ትገባለች። ሳርየም እንዲዘው እህቶቻችን ነጉችንም፣ ጉችንም፣ እነ መሲ ብርጅስቶንን ሁላችንም እህቶቻችንም ለእህቶቻችን ዘብ የምንቆመው እኛ ራሳችን ነን። ቤታ ላስረዳነት ትችላለች ግን ፈታ ዘና ባሎቻችን ጋር የተጣላ ነው። አቡዬ ቤተሰብ ጋር ስትጋጭ ቤተሰብ ጋር ጎበዝ። ስለዚህ የራሳቸውም የራሳቸው ድርሻ ድርሻ አላቸው። የተለያዩ የራሳቸው የሆነ ተስጦ አላቸው። ስለዚህ ለእኛ ንግስቶቻችን ናቸው። እንዲጠፉብን አንፈልግም። ከፍ እንዲሉልን የምንፈልገው እህቶቻችንን አትንኩብን። በመንገዳቸው ቀጥሎ እዛው እንትንንም እንደፈለጋችሁ ሁኑ። ሀቡዬ የምትረዳ ሰውን ሰው በመሆኑ ብቻ ነው፣ ሀቡዬ ሰውን የምታከብረው። ስንቱን ነው ከመንገድ ያነሳችሁ፣ ስንቱን ነው ተደፍራ አይዞች ብላ አጽናንታ ዛሬ ላይ ቆማ እንድትሄድ ያረግ ነው እያረገችው። አቡይ ነፍጠኛ አንድ መሬት ላይ የወረደ ስራ ያሳዩኝ። እኔ ቪዲዮች የማየት ይችላሉ። እርዳታ መሰራበት ሁለት ሙሉ ሙሉ ደብተር የተመዘገበ የታካሚው ፋይል ኤቭሪቲንግ ነው ማስቀምጠው። እኔ እነሱ አንድ የረዱትን ሰው የአንድ ሰው ህይወት የቀየሩትን እስኪ ያሳዩ። ከስድብ ውጭ፣ ከፀያፊ ስድብ፣ ለጆሮ ከሚቀፍ ስድብ ውጭ እኔ ለዜጋዬ ብዙ ሰው አሳክሜ ያለሁ። እኔ ለዜጋዬ ለብዙ ሰው የስራ እድል አምጥቻለሁ። እኔ አንዲት ተራ ኢትዮጵያዊት አንድ ግለሰብ ብቻዬን በመለመን ብዙ ሰው ረድቻለሁ። እስኪ እነሱ ተሰብስበው ከአጸያፊ ስድብ ከመሳደብ ውጭ ለኢትዮጵያ ምን አደረጉ? እኔ እኮ አንድ ዜጋ እየጠራው ነበር። እያንዳንዱ ገስት ላይ እንኳን መማር ቤት ሆኜ የሆነ ሰዓት ላይ ረስተሽው ነው እንጂ እያለቀስኩ ይቅርታ ጠይቄሻለሁ። የቃላት ግድፈት ነበር መናገር የፈለግኩት ስድስት ሺ ሰው ነበረና ሀቡዬ እግሬ ሁሉ ነ የተንቀጠቀጠው፣ የምናገረውን ራሱ ላውቅ አልቻልኩም በሰዓቱ እና የቃላቱ በግድፈት ተቃይመን እያለቀሱ ይቅርታ ጠይቄች። የዛን ቀን የተሰበሰቡ ብር እንኳን እርግጠኛ አይደለሁም፣ ግን ወደ አራት መቶ ሺህ ምናምን። በስሟ በስሟ ቃል እየገቡ ለህዝባችን እረርታለች። ይሄን አድርጋችኋል ወይ የኔ ጥያቄ? አሁንም ቢሆን በሷ እንደሷ ሆናችው እረርታችኋል ወይ? ህዝብን ለእኛ ህዝብ እንኳን ይሄ ህዝብ የምትሉት እንኳን እረርታችኋል ወይ? እኔ ከህዝብ ጎን ነው የሚጠይቃቸው። እንደው አንድ ለሀቅ የቆመ ሰው እስኪ እናንተ ለኢትዮጵያ ምን አደረጋችሁላት? ይበላቸው ኢትዮጵያ ስድብ ነው ሚመስከላማሪ እ ለሀገሬ እኮ አንድ ሰው ሳሳክም እኮ አንድ ኢትዮጵያዊ እኮ ለምኝ ሰብስቤ ሳሳክም እኮ ለሀገሬ አንድ ነገር አድርጊያለሁ። አንድ ዜጋ አድኛለሁ እንዴ በጣም ብዙ ሰው እኮ ነው ያስረዳሁት። ያደረግኩት አደረግኩ አይባልም ብዬም የማላውቅም። ዛሬ ግን ማለት ስላለብኝ ነው የምለው። እነሱ ከአጸያፊ በማሪ በስድብ ነው እንዴ ሰው ዜጋውን የሚያድነው በስድብ ነው እንዴ? ለሀገሬ እኔ ለሀገሬ የምለው በስድብ ነው ልሳደብላት ነው? ስድብ ነው ለሀገሬ የሚጠቅማት? ለሀገሬ የሚጠቅማት አንድ የታመመ ወገኔን ስረዳ አገሬን እየጠቀምኩ ነው። አንድ የተቸገረ ሰው ስረዳ አገሬን እየጠቀምኩ ነው። እኔ ለሀገሬ የተቸገሩ ሰዎችን እየረዳው ነው እኔ እንደ ኢትዮጵያዊነቴ የታመሙ ኢትዮጵያኖችን እኔ ችግር ላይ ስላልሆንኩ ችግር ላይ ያሉ እህቶችን እየረዳው ነው ብዙ መዳን ቤት ባለቆቻቸው የተደፈሩ ለኤምባሲ አመልክቼ ብልጽግና ናት ኤምባሲ ናት ገለመሌ ውሸት ቲርኪ ሚርኪ እናንተ የምትሳደቡት እኔ ግን ነኝ ምረዳው እህቶቼ እህቶቼ ሲደፈሩ እኔ ጋር ነው የሚመጡት ያውቃሉ ማን ትክክለኛ ሰው እንደሆነ እናንተ ስድብ ነው የምታስተምሩት እኔ ደግሞ እህቶቼን እቅፌ ውስጥ አስገብቼ እንባቸውን ጠርጄ ድምፅ ሆኜ ለምኝም አሳክሜ ድምፅ ሆኜም ኤምባሲ ደርሶላቸው ብዙ ከመዳን ቤት ከታገቱበት አረብ ቤት ያወጣኋቸው ብዙ እህቶች አሉ። ማስረጃ ቪዲዮዎችን እየገባችሁ በሳውዲ፣ በካታር፣ በኢማራት እየገባችሁ ቪዲዮዎቹ ማየት ትችላላችሁ። ከማስረጃና ከመረጃ ጋር ነው የማወራው። እንደናንተ ዝም ብዬ አልሳደብም። ስድብ ነው። በስድብ ሀገሬን አልጠቅመም። በስድብ ወገኔን አልጠቅመም። እኔ ወገኔን የእውነት እየረዳው ነው እየጠቀምኩ ነው እናንተ ደግሞ ተሳደቡ ከዛ ማን እንደሚያሸንፍ ከስድብ እና ከመልካምነት ማ እንደሚያሸንፍ ተያይዘን አብረን እናያለን አዘጉ አካውንት ቢዘጋ አካውንት ይከፈታል ምን ሰራችሁ ለሀገራችሁ አቡዬ እኔ ተናገር ያለው ሰዎች የሚገኙበት የሚከበሩበት ቦታ ነው አለ እኛ የአንቺን ነገር እያየ ነው በአይን ምን ያህል አንድ ሰው እኮ ፎሎ ናቸሁን አይተው መስማት የማይችሉ እኮ ናቸው ዛሬ መጥተው ሴት ልጅ በስድብ

ሙሉል ሞከሩ ሞልቷል። ቲክታክ ምልክቱ ሞልቷል። ሜምበሩን ያልሞላ አንዴ የሙሉት ፕሊዝ። ሥራዬን እንዳረሳ ልመናኝ አውላ ለምን እኮ የቻለ ነው ሽ ለምን ሰው ማሳከብ መታደል ነው። ግንባር ያስፈልጋል ብዙ ነገር አለው። ይኸው ነው ግን፣ ምንድነው እነዚህ የሚያወሩትንም ዘር አይወክሉም። በቃ ስድባቸው አጸያፊ ሴት ልጅ ማንቋሸሽ፣ በቃ ማሸማቀቅና እንድጠፋላቸው ነው የሚፈልጉት። ይህ ደግሞ እኛ ንድ አንፈልግም። እኛ አንቺን እናቅሻለን። ብዙ ሰዎች የሳውቁበት አሁን በቅርብ ቀን ልጇን ከእናቷ ጋር የተገናኘችው ልጅ እሷ ኤግዛምፕል መሆን አትችልም። እሷ የት ነበረች? አረብ ሀገር። ማን አያት? አውሮፓ የሚኖር አያት ደገፋት። አንቺ ነሽ አዳምጠሽ ሰብስበሽ የላክሻት አይደል እንዴ ሰ እኛ ለእኛ ምርጫውን ለእኛ ተውልን ነው እኛ የምንለው። እነሱም ፖለቲካቸውን በሚሰሩበት ይስሩ። እኛም ደግሞ የማንፈልገው አሁን ለምሳሌ ፖለቲካ የማይመቸኝ ከሆነ አንቺ ጋ መጥቼ እንጆይ ማድረግ መብቴ ነው እኔ የሚሰድበኝን የሚያንቋሽሸኝን ሰው ልከተል አልችልም ይቅርታ ብዬ ኤግዛክት እና እኔ የምፈልገው የሚያከብረኝን የሚወደኝ ማለት ክብር የሚሰጠኝን ቤቱ ስመጣ መጣ አይምሮ የሚታደስበትን ቤት እንጂ አንቺ ምንጥርቀሰ እያለ ዘር ማንዘሬን በስማ የተቆፈረ የሞቱ አያት እያለ የሚሳደብ ሰው ልከተል አልችልም ገባሽ አሁን አብዛኛው ምንድን ነው በጣም የወጡ የሚወጡ የሚወጡ ልጆችን እየሰደቡ ማሸማቀቅ ይሄ ከወጡበትን ማህበረሰብ ከሚሉት የሚጠበቅም አይደለም። ስብናው አይገልጽ እና አንቺን ምልሽ ምንድን ነው እኛ የአንቺን ትክክለኛ ባህሪ እናውቃለን። ግፊበት። ስታጠፊ ደግሞ እኛው አቡዬ ይሄ ትክክል አይደለም፣ ይሄን አስተካክ የማለት መብት አለን። ገባሽ ሳንፋ ወጥቼ ይቅርታ ይሁንልሽ። ለመስቀል ፕሮግራም ፓርቲ እንደው የሆነ ነገር አዘጋጅ ለማስታወቂያ ሰርች መስቀል የሚለውን ቃል በመጠቀም ኮ ስህተት ነው ስትሉኝ ኮ ወጥቼ ቪዲዮን አጥፍቼ ይቅርታ ጠይቃለሁ። ሰው ነኝ እኮ መልአክ አደለም። ስሳሳት አለሁ። ስሳሳት ሀቢባ፣ እዚህ ጋር ተሳስተሻል ስትሉኝ ይቅርታ ጠይቃለሁ። የተሳሳተ ቪዲዮ ከሰራው ቪዲዮን አጥፍቼ ይቅርታ ጠይቃለሁ። ሰውነኛ እሳሳት አለሁ። የሚሰራ ሰው ይሳሳታል። ስሳሳት ይቅርታ ጠይቃለሁ። ግን ያለምንም ምክንያት ለምን እኛ ስድስት አመት ቲክቶክ ላይ ተቀምጠን ያልሰራነውን ታሪክ እሷ በሁለት ዓመት ለምን ይሄ ሁሉ ሰው ረዳች? ለምን ይሄ ሁሉ ሰው ወደዳት? ለምን በህዝቡ ዘንድ አመኒት አገኘች? አሁ ሰው ድሮ ድሮ አያውቅም።